ከዝሙትም የላቀ አደጋ በሙፍቲ እስማኤል። አንተ ዚና በፈጸምክ ጊዜ፣ መጠጥ በጠጣህ ጊዜ፣ ቁማር በተጫወትክ ጊዜ ወይም ሰላትህን በተውክ ጊዜ የአላህን ይቅርታ ጠየቀው። አላህ ሁል ጊዜም መሐሪ ነው። ለእንደነዚህ አይነት ወንጀሎች በሱና በአንተ መካከል ያሉትን ሁሉ ይምራል፣ ግን የሌሎችን ሰዎች መብት እስካልነቃህ ድረስ ልክ የሌላን ሰው መብት ካነካህበት ቅጽበት አንስቶ አንተ አደገኛ አጥርጋ እየተጫወትክ ነው። ምክንያቱም ያ መብቱን የነካህበት ሰውዬ በቅድሚያ ይቅር ሊልህ ይገባል፣ ወደ አላህ አቤት ከማለትህ በፊት። ስለዚህ እንደነዚህ አይነት ወንጀሎች እጅግ አስከፊ ናቸው። አላህ ማርታቸውን ይለግሰን እንጂ አንድ ሰው በሽርክ ስራ ላይ የተሰማራ እንደሆነ ይህ ደግሞ የጥፋቶች ሁሉ ጥፋቱን ከመሆኑም ጋር ከመሞቱ በፊት ሻሃዳውን ከያዘ ወይም ከተጸጸተ አላህ ይምረዋል። አላህም በቅዱስ ቁርአኑ ላይ በግልጽ ያስቀመጠው ነገር ሰውየው በሽርክ ላይ ሆኖ እንዳይሞት እንጂ አላህ ሁሉንም ወንጀል መሃሪ ነው። ይሄ አደገኛ። ሌላስ ከዚህ የበለጠ ምን አደገኛ ነገር አለ? አንድ ሰው በበደልክ ሰዓት ምናልባት ይቅርታ ባያደርግልህ፣ ምክንያቱም ሁሉም ሰው ይቅርታ አድራጊ ላይሆን ይችላል። እኛ ደግሞ አንዳንዴ ሰዎችን ህይወታቸውን እናመሰቃቅላለን ብለን ብለን ራሳቸውን እንዲያጠፉ ከእስከ መገፋፋት ድረስ እንደርሳለን። በዚህም ደግሞ ጽድቅ ስራ እንደሰራን ልናስብ ነውን? አንድ ሰው ራሱን እንዲያጠፋ ሰህብ ከምትሆን እሱን ሄደህ አታበረታታውም ነበር? እሱን መንገድ የሚመሩ ምክሮችን አትለግሰውም ነበርም አላህ ምንኛ መሐሪ መሆኑን አትነግረውም ነበርን? እናም በዚህ ምክንያት እነሱ የትኛውንም ያህል ወንጀል ላይ ቢወድቁ ወንጀላቸው እንደሚታበስ አትነግራቸውም ነበር። ምን ያህል ከባድ ሕይወት እየገፉ ቢሆን አላህ ቀላል እንደሚያደርግላቸው አትነግራቸውም ነን? መልካም ቀን በእርግጥ ትመጣለች። እኛ ይህንን ከመንገር ይልቅ ከመሬት ጋር እንደፈጥጣቸዋለን። እኔ በምላሳቸው በንግግራቸው እና በድርጊታቸው ሰዎችን በህይወት እንዳይኖሩ ከሚያደርጉ ሰዎች ተርታ በጭራሽ መመደብ አልፈልግም። ይሄ ጥሩ አለ ይጀመር ሙስሊም ለምን ይሄ አይነት ተግባር ይፈጸማል? ከዚች ቪዲዮ ጥሩ ትምህርት እንደተማራችሁ ተስፋ ከላለው እንደሚቆይ ከታች ያለውን ሊንክ በመጫን ሰብስክራይብ ያድርጉ። ትምህርቶች በቅርቡ ይደርሳችሁ ማሻ